እንግዲህ ዛሬ ተቢላ አሰራር ነው የምናየው። አሰራሩን ተመልከቱ እስከ መጨረሻ። አሪፍ ነው ሞክሩት፣ ተወዱታላችሁ። እንግዲህ እዚህ ጋር የሚያስፈልጉኝን አጣጥቤ አቅርቤያችኋለሁ ማለት ነው። እዚህ ጋር እንግዲህ የሽንኩርት ቅጠል ነእና ቲማቲም በቅዱነስ እና ሮማን አቅርቤያለሁ። እነዚህን እንግዲህ ቆራርጫቸው፣ ቀጣይ ደግሞ ሌሎች የሚያስፈልጉትንም ግብአቶች ይዘን እንቀርባለን ማለት ነው። እንግዲህ ቲማቲሙን በዚህ መልኩ ቆርጫለሁ። ሽንኩርትንም እንግዲህ በዚህ መልኩ ተቆርጧል። ቅጠል ሽንኩርት ነው ማለት ነው። እና እንደዚህ አንድ ላይ እንትን እንለዋለን እየቆራረጥን። ያው ሰዓት እንዳይረዝም ነው ስቆርጥ ያላሳየኋቸው ማለት ነው። በቅዱነስም ደግሞ እንግዲህ በዚህ መልኩ እየቆራረጥኩት ነው ማለት ነው። አሪፍ አድርገን በደጋጉ መቁረጥ ይጠበቅብናል ማለት ነው። እንግዲህ ይህንን ይመስላል ሁሉንም ከታትፊያቸዋለሁ ማለት ነው። ነአውን አልከፍት አልከትፎውም ቶሎ ስለሚጠቁር እንትን ሰዓት እንትን እንዳይልብኝ። አሁን እነዚህን አስቀድሜ ስለቆራረጥኳቸው ነው። እንግዲህ እዚህ ጋር ብርቁል ብርቁል፣ እንግዲህ በኢትዮጵያ ይመስለኛል የቅንጭህል በደቃቁ የተከተፈ መሰለኝ፣ እንደዛ መሰለኝ በእኛ ደግሞ ብርቆል ነው የሚባለው። እንግዲህ ብርቆላችንን እናጥበዋለን። በደንብ አድርገን መታጠብ አለበት ማለት ነው። ሶስት አራት ጊዜ በደንብ መታጠብ ይፈልጋል ብርቆሉ። ምክንያቱም እንትን ነገር አለው እና እሱ በደንብ መታጠብ አለበት። እንግዲህ እናንተ እንደ እንትናችሁ ብዛት ነው። እኔ እንግዲህ በሻይ በጭቆ አንድ ነው የጨመርኩት ማለት ነው። የምሰሩ ብዙ ከሆነ መጨመር ትችላላችሁ ማለት ነው። እንግዲህ እዚ ጋር ላቀላቀላቸውም ማለት ነው። ሁሉንም ከታትፌ አዘጋጅቻቸዋለሁ የሚያስፈልጉኝን ሁሉንም ነገር ነእና አሁን አሁን ነው የምቆርጠው ነዕናኡ ወደው ከተቆረጠ ይጠቁራል። ና ልክ ለምግብ መብላት ስትፈልጉ ነው ነዕናኡ መቆረጥ ያለበት ወደው ቆርጣችሁ ወደው ሎሚ ምናምን ጨባብራችሁ ወደው እንትን ካልሆነ ይጠቁራል ነእናኡ ለዛ ነው ማለት ነው። እንግዲህ ነእና ይን ቆርጫለሁኝ በዚህ መልኩ ከትፍለዋለሁ ማለት ነው። እንግዲህ እዚህ ጋር ከስ ሎሚ ጫው የወይራ ዘይት ብርቆሎ ታጥቦ ተዘጋጅቷል። ሁሉንም በአንድ ላይ አድርገን ሰፋ አለ እቃ ላይ አድርገን እናቀላቅላቸዋለን ማለት ነው። እና ሞክሮት በጣም ይጥማል። በጣም አሪፍ ቆንጆ ነው። እና ሁሉንም እንግዲህ እንደዚህ አድርገን እንቀላቅላቸዋለን ማለት ነው። እዚህ ጋር እንግዲህ ሁሉንም እንደዚህ በአንድ አድርገን ቀላቅለናቸው በደንብ ማቀላቀል ይጠበቅብናል ማለት ነው። ያው በአንድ እጄ ካሜራ ይዜ ስለነበረ ብዙም እንትን አላገኝም፣ አልተመቸኝም ለዛ ነው ያው ቀስ እያልኩ እያቀላቀልኩት ያለሁት ማለት ነው። እና እነዚህም በደንብ አድርጋችሁ ማቀላቀል ይጠበቅብናል ማለት ነው። ብርቁል አለመጨመር ትችላላችሁ። በምስርም የሚሰሩ አሉ በድፍን ምስር ማለት ነው። የድፍን ምስሩን የተወሰነ ቀቀል ነገር ተደርጎ ገንፈል ተደርጎ በዛም ይሰራል። አሪፍ ነው። ያው እንትኑ ብርቁሩ ወይም የቀንጨው እህል መጠቀም የማትፈልጉ ሰዎች በዛም መስራት ትችላላችሁ ማለት ነው። የተወሰነ ምስሩን ገንፈል አድርገንም በዛም መልኩ መስራት ይቻላል ማለት ነው። እኔ ግን ብዙ ጊዜ በብርቁር ነው የምሰረው ማለት ነው። ወይም ደግሞ ቅንጭ ሄዱ እና እንግዲህ እዚህ ጋር ጫውን እንጨምርበታለን ያው እናንተ እንደ መጠኑ መጨመር ትችላላችሁ ማለት ነው። ያው አትክልት እንደመሆኑ መጠን ጫው ትንሽ ይወስዳል። እዚህ ጋር የተጨመቀ ሎሚ ያለኝ ሎሚ እንጨምራለን። ሎሚና ዘይት የወይራ ዘይት ያው ብዙ ነው የሚፈልገው በደንብ መጠጣት አለበት ማለት ነው። እና እሱን ሁለቱን ሎሚና የወይራ ዘይት በብዛት ይፈልጋል ማለት ነው በብዛት ካልተጨመረበት የመድረቅ ነገር አለው እና እንግዲህ ጨው ጨመር እያደረጋችሁ እስከሚበቃው ድረስ እንደዚህ በደንብ ታዋህዱታላችሁ ማለት ነው። በደንብ መዋሃድ ይፈልጋል ማለት ነው። አንድ ቦታ ላይ ብቻ ይዞ እንትን እንዳይል፣ ሁሉም እኩል እንዲቀላቀል እንግዲህ ሎሚ እየጨመርን ነው። ሎሚ ብዙ ነው የሚፈልገው። ሎሚ እና የወይራ ዘይት በጣም አስፈላጊ ነገር ነው፣ ለብርቁል እና በጣም ለተቡላ ስንሰራ የወይራ ዘይት እና ሎሚ ነው የሚጠርስብን እና እሱ በደንብ መጨመር አለበት። ያው እንደ መጠኑ፣ እኔ በዛ አድርጌ ስለሰራው ነው፣ ለብዙ ሰው ስላ የሰራሁት እኔ በዛ አድርጌ ስለሰራው ለዛ ነው። ያው በትንሹ ከሰረን ሁሉም ነገር በትንሽ በትንሽ ማድረግ ይቻላል ማለት ነው። እንደዚህ እስከሚዋሃድ ድረስ በደንብ አድርገን እንቀላቅለዋለን ማለት ነው። ጫው ሎሚ፣ ሁሉም ነገር በደንብ እንትን ደል ማለት ነው። እንዲቀላቀል፣ ሁሉም ቦታ እንዲዳረስ በደንብ እንዴት እናደርገዋለን ማለት ነው። ና አሪፍ ነው፣ ሞክሩት፣ በጣም ደስ ይላል። በተለየ የምግብ ፍላጎታችሁ ለተዘጋ ሰዎች ምናምን ነገር አሪፍ ነው። ያው ብዙ እንትኖች ስላሉ ቪታሚኖች ስላሉ ከሁሉም ላይ ቪታሚን ስላለው እና ተጠቀሙ። ታሪክ ነው ሞክሮትላችሁም። ያው ዘይት እና ሎሚ እንግዲህ እንደ መጠኑ እያያችሁ ጫው ሎሚ ዘይት እንደ መጠኑ እያያችሁ መጨመር አለባችሁ ማለት ነው እንደሚያስፈልገው መጠን እና እንግዲህ ያው እኔ እየመጣጠንኩት ነው። እና በደንብ ከቀላቀል ነው በኋላ እንደዚህ በደንብ ቀላቅለ ነው። ያው ከስ ያስፈልገናል። ከስ የታጠበ ከስ ነው ያዘጋጅቻለሁ። እዚህ ጋር በደንብ እንደዚህ መቀላቀል አለበት። ያው እንግዲህ እኔ ሌላ እቃ ላይ ነው ማደርገው። የተቢላ የራሱን የቻለ ሳህን አለኝ። ከሱን እንግዲህ እዚህ ጋር በዚህ መልኩ ደረድርለትና ማለት ነው። ያው እንደዚህ ከሱ እንደዚህ ትደረድሮታላችሁ። ጎርጎድ ያለ እቃ መሆን አለበት። የዚህ እንትን ማድረጊያ ያው እንትኑ ትንሽ እንትን ስለሚኖር ዘይት እና ሎሚ ስለሚበዛበት ማለት ነው። እንግዲህ ከሳችንን በዚህ መልኩ ከሱ በጣም ነው ከከስ ጋር ሲሆን የበለጠ ይጣፍጣል ማለት ነው። በከሱ ራሱ እንትን ማለት ትችላላችሁ መጠቀም ትችላላችሁ ማለት ነው። እና ከሱ ወሳኝ ነገር ነው። እንግዲህ እቃው ላይ አድርገነዋል። በዚህ መልኩ አያችሁት እንዴት እንደሚያምር፣ በጣም ነው የሚያምረው። ደግሞ በጣም ነው የሚጥመው። ሞክሩ ሞክሩት። ያ ሁሉም ቅጠላ ቅጠሎች በትንሽ ነገር ስለምናገኛቸው ሞክሩት፣ በጣም አሪፍ ነው እና እንግዲህ እንደዚህ በዚህ መልኩ አዘጋጅተነዋል ማለት ነው። አያምርም? ያምራል በጣም ነው የሚያምረው። ጣዕሙ ደግሞ በጣም ነው የሚጥመው። ከምላችሁ በላይ ነው የሚጥመው ጣዕሙ ማለት ነው። እንግዲህ እዚህ ጋር ፈልፍለን ያስቀመጥነው ሩማን አለ። ሩማኑን ከላይ እንደዚህ እናደርገዋለን ማለት ነው። ከላይ እንደዚህ እናደርገዋለን። በጣም ነው የሚያምረው ሩማን ሲገባበት። ደግሞ የበለጠ እንዲጣፍጥ ያደርገዋል ማለት ነው። የተለየ ጣዕም ነው የሚኖረው ሩማን ሲገባበት። ያለ ሩማንም መስራት ይቻላል። ሮማን ሲኖረው ደግሞ የበለጠ ይጥማል። በልታችሁ አጠፍኩ ማለት ነው። እና የምግብ ፍላጎታችሁ በተለይ ስጋ ማትበሉ ምናምን እንደዚህ ያው ቅባት ያለው እህል ምግቦችን ከምናበዛ እንደዚህ የአትክልቶች ሰላጣዎች፣ የተለያዩ ሰላጣዎች እንደዚህ ተቢላ ነገር የተለያዩ አትክልት ነገሮችን መመገብ አሪፍ ነው ለጤና። እና ውድና የተከበራችሁ ቻናል የተከታታዮች እንግዲህ ይህን ይመስላል የዛሬ ተቢላ አሰራራችን። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮመንት ላይ ጠብቃለሁ ማለት ነው። አበረታቱኝ፣ አዲስ ጀማሪ ነኝ። አመሰግናለሁ። እንግዲህ ባሪፍ ባሪፍ ነገር እመጣለሁ። አሪፍ አሪፍ ቪዲዮዎችን እለቅላችኋለሁ። እንግዲህ ያንን መሳሌ ዛሬው ተቢላ አሰራራችን ሁላችሁም ሞክሩት፣ በየቤታችሁ በጣም ተወዱታላችሁ፣ በጣም በጣም ተወዱታላችሁ። እውነት ለመናገር እኔ በጣም ነው የምወደው ማለት ነው። እና ሞክሩት ሁላችሁም በየቤታችሁ አሪፍ ነው፣ በተለይ በሙቀት ሰዓት ምናምን ያው ያለነው ሙቀት ሀገር ላይ ስለሆነ አሪፍ ነው። ሞክሩት በሌላ ቪዲዮ